አንንም እንደማትምር ስትመጣ ታሳያለች። በጣም ፈሮ ብናትሽ በስማን ትፈራነ ይሻል። ምን ነው አይ፣ እውነትም እንደሚነገርልሽ የልጅ አዋቂ አንድ በተረቱ ነሽ ልጄ። አይ፣ የተዘራ ሁሉ እኮ በቅሎ እንደማይታጨቅ የተወደደ ሁሉም ታጭቶ አይገባም። ግን እሱን ብታገቢው እንደ ወንድሙ አይደለም ገርቢጤ ነበር። እንደውም ገርሶ መጥፎ ነው። ወደ መሩት ነው የሚሄዱ። እስኪ ተይኝ፣ የኔን ጉድ ማን እየመራው ይሁን? ብርቂ አንቺ ረጋ ብለሽ አስቢ። ሴት ነሽ፣ ቤትሽን በብልሃት ያዥ። እስኪ ተይኝ፣ በዛብህን ብቻዬን አይደለም የሴት እድር ባቋቁም ራሱ ጸባዩ ቅኔ በታገተችበት ምግብ አልበላም አልቀም ስም ስላለች እየተዳከመች ትገኛለች። በሌላ በኩል ጽናት አባቷ ታማው ሕክምና አልሄድም ስላላት እየተጨናነቀች ነው። ቅዱስ ራኬብ እህቷ ጠፍታ አባት እየተጨናነቀች ስለሆነ ከቤት ገብተሽ ይባስ እስከምትጨናነቂ ምን አለበት፣ ወደ ካፌ አምርተን ኮፌ ነገር ተጠቅመሽ ወደ ቤትሽ ትመለሻለች በማለቱ ካፌ ይዟት አምርቶ ነበር። ያያለው ሰኒ መጥፋቷን ስለሰማ ጽዮና አግታት ከሆነ ብሎ ካፌም ሂዶ ሲያወራትም ነበር። በዚህ መሃል ታዲያ ራኬብ ስታያት እህቴን ያገትሻት አንችን ነሽ በማለት ጉሮሮዋን ይዛ የያዝ ለግልናዥ አስቸግራ ነበረ። ላም ጤና ይስጥልኝ ላይ ውድና ክቡር የሆናችሁ የገቢያ ቲቪ ቤተሰቦች እንደምናላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። ዛሬም እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮው የፍጻሜ አብራችሁን ቆዩ። ጽናት አባቷ ሰሞኑን ክፉኛ ስለታመመባት አባዬ ባክን ወደ ሕክምና እንሄድ በማለት ለምነዋለች። ሕክምና እኔ መሄድ አልፈልግም፣ እግዚአብሔር በቃ ብሎ ካልተወኝ መድኃኒቱንም ተለማመደው መሰለኝ ሊተወኝ አልቻለም። ስለዚህ አልድም ይላታል። እሷም እሺ ብትለኝ በጣም ደስ ይለኝ ነበር ስትለው፣ ዝም ብለች ነው መጨነቅ የምታበዥው እኔ በጣም ደህና ነኝ በማለት ራሱንም እንደማጠንከር አድርጎ እየነገራት ነው። በወሬያቸው መካከልም ወተት ላፍላልህ ወይ በማለት ስትጠይቀው አሁን ላይ ወተት አልፈልግም፣ በኋላ ሌናና ኪራ እንዲጠጡ በለምሸት ቆየት ብለሽ ታታፈይ ዋለሽ በማለት ጨዋታውን ጀምሮላት ነበር። ሌና እየሮጠች መጣ። ሰሞኑን የሰራችውን ጀብዱ አንድ ባንድ ለመናገር ፕሮግራምም ይዛ ነበር። በዚህ መሀል ታዲያ ጽናት ተክብላ ማይታት ነገሩን እንድሰርዘው አደረገች። ሰሞኑን የሰራሁትን ጀብዶ እኮ አልሰማህልኝም ጋሽ በማለት ሰፍ ብላ ስታወራ ነበር። ዛብህ ከጓደኛው ላይ የጮኸበት ይገኛል። አንተ እነ ኪራን አስከትለ ባትመጣ ኑሮ ከብቶቹን አይወስዱብኝም ነበር በማለት ቆጫ ብሎ እያወራ ነው። አስደፈርከኝ፣ አንተ የበላህበትን እጅ ነካሽ ነህ በማለትም ከፍ ዝቅ አድርጎ ይሰድበዋል። እስካሁን ድረስ ታግሻለሁ፣ ከዚህ በኋላ ከአንተ ጋር ምን ለማመጥበት አቅም የለኝም በማለት ከሱ ጋርም ቆጫ ብለው ተነጋግረዋል። ስኒ ልህ አለባትና ከታገተችበት ምግብ አልበላም አልጠጣም ስላለች እየተዳከመች ትገኛለች። አሁን ባለው ሁኔታ እዋስጣይ ብላም ጠጥታ ነበር ግዴታ አለብኝ እንከባከብሻለሁ ሲላትም ተንከባክበህ የሞተ ልብህ ውልቅ ብሏል በማለት አንጃ ግራ አንጃ እያወራች ነው። ናሆም እናቴ ናፍቅሽ በሚል ስበብ ወደ ቤታቸው ሂዶ ስለ ሰኒና ስለ ጽዮንም አወርተው ነበር። አንተ ጽዮንን ኮ አታምናትም ለምን ጠረጠርሃት? በማለት አንዳንድ ነገሮችን አወርተው ነበር። ሰኒ ኮ በጣም ጥሩ ልጅ ናት፣ እንደዚህ የምታደርግ ልጅ አይደለችም በማለት ለሷም ተከራክሮላና በጽናት ክፉኛ አዝናባታለች። ለጋሼ ያደረገችውን ጀብዶ ለመናገር ሰፍ ብላ ቀርባ እያለ አትናገሪም ብላ ባይኗ ጠቅሳም ታስቀራታለች። በዚህ መሀል ታዲያ ተናዳ ትገኛለች። እነብርቄም በቪዲዮ አስፈራርታ ይህን ነገር ለበዛብህ እናገራለሁ ብላ እንዳስፈራራችና ከብቶችን እንዳስመለሰቻቸው አንድ በአንድ ልታስረዳ ስትል በፍጹም አይቻልም ስለተባለች ክፉኛ ተናዳ ሜዳውን ወጣ እያሄደች ነው። በዚህ መሃል ታዲያ ዴቭን መንገድ ላይ አግኝቷት፣ ክላልኝ ባክህ እኔ ልሂድበት በማለት እየተወራጨችም ነበር። ምን ሆነሽ ነው? እስኪ ያለውን ነገር ንገሪ፣ ደግሞ ምን ጥፋት አጥፍተሽ ነው? በማለትም ሁሌን አምፑል ሁል ጊዜ ነው እንጂ እኔ ጥፋት የማጠፋው፣ ጽናትማ ምንም አይነት ጥፋት አታጠፋም፣ እሷ እንደ ጥፋተኛ አታያትም በማለት በስጨት ብላም ታወራዋለች። እስኪ የተፈጠረውን ነገር ንገሪኝም ሲላት ያለውን ነገር ተናግራለች። ለጋሼ ያለውን ነገርና ከብቶች እንዴት እንዳስመለስኳቸው ልናገር ስል እሷ ከለከለችኝ በማለት እውነቱን ታፈርጣለች። ዴብ መጨረሻውን ስትናገሪ መጀመሪያ የት ሄደው ነበር በማለት ሲጠይቅሽ ምን ትመልሻለሽ? በማለት ነገሩን ለማብረድ ችሏል። እሷም ይሄ ነገርስ አልዞረልኝም ነበር በማለት ነገሮችን ሸፍነውታል። ሰኔ መጸዳጃ ቤት ፈልጋ ነበርና እንደ ቅድሞ ትመታኛለች ብሎ በማሰብ እሱ ግን ሊፈታት አልቻለም። እባክህን ፍታይ፣ እኔ እንደ ቅድሞ አላደርግም በማለት ቃል ትገባለትና እሱም ሊፈታት ችሏል። ብርቄ ሰሞኑን ከወትሮው በተለየ ሀዘን ውስጥ ትገኛለች። በዛብህ በጎን ስለሚያሰቃያት እሌናም ደግሞ የሆነ ቪዲዮ ስለያዘችባት ብቻ ራሷን ጠልታ ትገኛለች። በዚህ መሃል ታዲያ ጽናት ሜዳ ላይ ተቀምጣ አይታት ነበር። ብርቄ በማለት ጠጋ ብላ ስላለው ነገር እያወራቻት ነው። ብርቄም የባሏ ጠላት ስለሆነች እሷን ቁጭ ብላ ማውራት አልፈለገችም። አንቺ እኮ የባሌ ጠላት ነሽ፣ ምን ብያ ወራሽ አለሁ አሁን። ነገሩን በወራሽ ስለ ሰፈሩ አውርተሽ ታዳርሽብኛለሽ በማለት ነገሩን ትዘጋለች። ጽናት ታዲያ እኔ ለምን ብያ ቢያንስ እኮ አንቺና እኔ የሴቶች ነን ያለውን ነገር ንገሬ ብላ በማለት ትቀርባታል። ብርቄም ይሆናል ብዬ የጀመርኩት ትዳር አሁን አደጋ ላይ ጥሎኛል ብላ ብቻ ስለሚገርፋትና ስለሚያሰቃያት አንዳንድ ነገሮችን እያለች ነው። አሁን ስለሆነው ነገር አታማሬ፣ ሴት ልጅ ነሽ፣ መለኛ ነሽ፣ በብልሃት ቤት ሽምሬ በማለት ምክራ ሐሳቧንም ቆጫ አድርጋላታለች። ብርቄ ምን እንደማደርግ ግራ ገብቶኛል። ሰውየው ተነግሮ የሚሰማ አይነት ምድር ቢቋቋምለትም የሚገባው አይደለም በማለት እሷም እንግዲህ ጽናትን ፈገግ አድርጋታለች። ምሩ ከነኪራ ቤት ነበረችና እህቱንም እኛ ጓደኞችሽ አለች አለንልሽ፣ ስለዚህ ብቸኝነት እንዳይሰማሽ እያለች ተስፋ እየሰጠቻት ነው እና አንችን የመሰለ ጓደኛ ግንተን ምንም አይናችን አናሽም፣ ስለዚህ በጣም ጥሩ ሰውነሽ በማለት ማሞግዛት አለች። በሌላ በኩል ቅዱሴ ራኬብን ወደ ካፌ ይዟት በመሄዱ ሌላ ችግር ተፈጥሮ ይገኛል። እንግዲህ ጽዮን ካፌ የነበረችና ራኬብ ገና ስታያት ዘላ ተከመረችባት። ጽዮን በሞትና በህይወት መካከል ነበረች። ግብ ከቅድምም ኃይለኛ ናት። እንኳንስ በሚመጣው መጣውባት፣ ያውም በሰኒ ሰኒን የታባሽ አደረግሻት በማለት ጉሮሮዋን ይዛ ላይ ለገና ያስቸግራ ነበር። ቅዱሴና ጋሻ ያሌው ክፉኛ ተናገጡ። ቅዱሴ እባክህ ይዛሃት ሂድ በማለት ጋሻ ያሌውን ይዟት እንዲሄድ አደረገች። ይዟት ከሄደ በኋላ ማናን ነገሮችን ሲላት ነበር። እንዴት ሲሆንም ባታከብሪ ጋሻ ያሌውን አታከብሪም ወይ በማለት ክፉኛ ተናዶባታል። ሰኒ ክፉኛ ተናዳለች። አሁን ባለው ሁኔታ ከአስጨናቂ ጋር አንገት ለአንገት ገጥመዋል። ጎዳና ላይ እንደኖርህ ዘላለምህን ጎዳና ላይ ትኖራለህ እያለች በማይነካ ውስጥ መጣበት ጉሮሮዋን ይዞ ለመግደል እየተሯሯጠ ነበር። ጉሮሮዋን ሲያንቃትም አብሮት የነበረው ጓደኛ አንተ ልትገላት ነው፣ ነፍስ እኮ ማጥፋት የለብህም በማለት ሲገላግለውም እንደዚህ አታሽቃብጥ በማለት ራሱንም ጉሮሮን አንቆት ነበር። የጽናት አባት ጽናትን ስታገቢ ማየት እፈልጋለሁ አለ ሽማግሌ ይላክና በወግ ማረጉ እንግዲህ እኔ ዘላለሚን አልኖርም ልሞት እችላለሁ በማለት ቁርጧንም ነግሯታል አባዬ እንደዛ ትበለኝ በጣም ይጨንቀኛል በማለት እንግዲህ አባዬ እኔም ቢሆን በጣም ደስ ይለኝ ነበር ግን ደግሞ ልጁን አግባይ ብዬ እንደ ወንድ አልጠይቀውም ራሱ ሀሳቡን ካመጣው ግን ደስ ይለኛል በማለት አይ ቢሆንም ብቻ የሆነ ነገር አድርገሽ ደስታሽን ማየት እፈልጋለሁ ብሏታል አስጨናቂ ወይም ስፒድ ግቢው ተዘግቶበት ነበርና ለያዝ ለገናዚ ያስቸግሯል። እንግዲህ ተጠግቶ የኖረ ሳይሆን ብቻ የራሱ የባለቤቱ ቤት የተዘጋበት ነው ያስመሰለው። እች ልጅ የታባቷ ሄዳ ነው በሩን ቆልፋ በማለት ለያዝ ለገና ያስቸጋሪ መሆኑ ነበር። እምሩ ከነኪራ ቤት ነበረችና ልሸኝሽ በማለት ግቢውን ዘግታም ትወጣለች። በዚህ መሀል ታዲያ እሱ መጥቶ እየደነፋ ነው። ስትመጣም የታባሽ ሂደሽ ነው በማለት አንዳንድ ነገሮች ይናገራታል። ሰኔም ከታገተች ቀናቶች እየሄዱ ነው። በዚህ መሀል ታዲያ ጸጉሯም ተልከስክሶ ብቻ እየተጨናነቀች ትገኛለች። ለማምለጥም የቻለችውን ብትሞክር እነሱ ሊለቋት አልቻሉም። እንግዲህ አጋቹ ሰውዬም ጸጉሯን እየሰራት ይገኛል። መጀመሪያ አትስራይ ብትለውም መልሳ ደግሞ ስራይ ብለዋለች። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰግን ሁይ። ነገ በተመሳሳይ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ።